ስለ ጳውሎስ ሶስተኛው ሚስዮናዊ ጉዞ? ሦስተኛው የጳውሎስ ሚስዮናዊ ጉዞ በሐዋርያት ሥራ 18:23-21:17 ተመዝግቧልና የተካሄደው በ53-57 ዓ.ም አካባቢ ነው። ምዕመናንን ለማጽናት በገላትያና በፍርግያ በመዞር ጀመረ። ጳውሎስ በቀደሙት ጉዞዎቹ የተከላቸውን አብያተ ክርስቲያናት በማበረታታት ላይ ያተኮረ ነበር። ልቡ ወንጌልን ለማዳረስና የአዳዲስ ደቀ መዛሙርት እምነትን ለማነጽ ላይ ነበር። የዚህ ጉዞ ዋና አካል በኤፌሶን የነበረው ረጅም ቆይታ ነው። ጳውሎስ በድፍረት እያስተማረ ተአምራትንም እያደረገ ለሦስት ዓመታት ያህል በዚያ ቆየ። ብዙ ሰዎች ከጣዖት አምልኮ የተመለሱ ሲሆን፣ ይህም በአካባቢው ካሉ የእጅ ባለሙያዎች ጋር ግጭት አስከትሏል። የጳውሎስ መልእክት ንግዳቸውን ስለሚያሰጋ ትልቅ ግርግር ተፈጠረ። ጳውሎስ ከኤፌሶን ከወጣ በኋላ በመቄዶንያና በግሪክ በኩል ተጓዘ። በፊልጵስዩስ፣ በተሰሎንቄ፣ በቤርያ እና በቆሮንቶስ ያሉትን አብያተ ክርስቲያናት ጎበኘ። ጳውሎስ አማኞችን ያበረታታና በኢየሩሳሌም ያሉ ድሆችን ክርስቲያኖችን ለመርዳት መባ ሰበሰበ። በሄደበትም በመስበክና በማስተማር ቀጠለ። በጉዞ ማብቂያ ላይ ጳውሎስ ወደ ጢሮአዳ ተመለሰ፤ በዚያም አውጤኮስ የተባለውን ወጣት ከሞት አስነስቷል። ከዚያም የኤፌሶንን ሽማግሌዎች ለመሰናበት ቆመና ወደ ኢየሩሳሌም ተመለሰ። ወደፊት ስለሚያጋጥሟቸው ፈተናዎች አስጠንቅቋቸው ታማኝ ሆነው እንዲቀጥሉ አበረታቷቸዋል። ጳውሎስ መንፈስ ቅዱስ ወደ ኢየሩሳሌም እየመራው እንዳለ በጽኑ ተሰምቶት ነበር፣ ምንም እንኳን በዚያ አደጋ ቢጠብቀውም።